ሰላም ሰላም ፍሬንዶችዬ እንዴት ናችሁልኝ? እንግዲህ ያው ገና ከእንቅልፌ ከመነሳቴ አንድ የሆነ ጅል ጅላጅል ጅላምፎ የሆነ የጋማ ከብት የምለው ላይቭ ለያየሁትና ቆይ እስኪ ብዬ ቪዲዮን አስደምጣችኋለሁ ከዛ በኋላ በፊት ግን እስኪ አንድ ቪዲዮ ላሳያችሁ ወደዛኛው ከመሄዴ በፊት ማለት ነው። እስ እንስሙት ስሙት ዜና ይላችሁ መጥቻለ። በሰሞኑ በማህበር ሚዲያ ሲዘዘር የነበረው የሰዓዳን ቁርአን እየቀደደች ቪዲዮ ያያችሁት እንግዲህ ትናንትና እሷም ጓደኛውም ፍርድ ቤት ቀርበው ዳኛው የእድሜ ልክ እስር ነው የፈረደባት። እንደሰማችሁት ነው ማለት ነው። እንግዲህ ወዲያው ነው እርምጃ የተወሰደው ማለት ነው። አሁን ደግሞ ወደኛ እንምጣ። አሁን ሙስሊም እህት ወንድሞቻችን በቁርአንም ይሁን በምንም አይደራደሩም። እኛን ደግሞ ስንመጣ ደግሞ ባልኖርንበት ህይወት መጮሁ ብቻ ነው እንጂ በቃ ምንም አይገደንም። በቃ ዝም ብሎ እያልክ ተከታይ ታበዛለታለህ ትከተለዋለህ ከስር ከስሩ። ስሙ ምን እንዳለማ ያደረገ እርስ በርስ እንኳን ከባል ከሚስት ከልጅ ከቤተሰብ ጋር ተፋቅረው ተዋደው ለመኖር ከራሳቸው ጋር ተጣልተው እንዲኖሩ ያደረገ ክፉ መጽሐፍ። እንደሰማችሁት ነው ማለት ነው። ብቻ ይሄን ብቻ ብሎ እኮ እንኳን ቢያቆም እኮ ጥሩ፣ ግን ቀጣይ ደግሞ ምን እንዳለ ስሙት። መጽሐፍ ቅዱስ የተረገመ መጽሐፍ ነውና እግዚአብሔር እሳት ውስጥ ይክተተው። በፍቅር አምላክ መጽሐፍ ቅዱስ በፍቅር አምላክ እሳት ውስጥ ይግባ፣ ያጋልጠው የእሱን ክፉ መጽሐፍነት ከዚህ በኋላ እሺ እና ምን ተሰማችሁ ታዲያ የዚህን ያህል አንድ የሆነ ሰገጤ እብድ እብድ የሚጫወት መታወቂያ ያልተሰጠው እብድ መታወቂያ ካልተሰጠኝ ብሎ እንደዚህ እንደ ቁራ የሚጮው እብድ እንደ መታወቂያ የሚሰጠው አካል ጠፋ ነገ ደግሞ እንደዚህ እንደተለመደው በውጮቹ እንዳየነው ቁርአን ሲያቃጥል ምናምን የሞተው ታስታውሳላችሁ አይደለ እዛው ላይ ብላይ እንዳለ የደፉትን ማለት ነው ኢራቃዊው ልክ እንደሱ እየቀደደ ይመጣል ከዛ በኋላ ምን ልትል ነው ኧረ ተው ይሄን እብድ ምንድነው፣ አማኑኤል እንደው ቢሞላ እንኳን እንደው ሸግሸግ አድርጋችሁ ክተቱት? እንዴ እኔ ወጪውን እችላለሁ፣ በቃ እኔ ወጪውን እችላለሁ ብቻ አስገቡልን አማኑኤል፣ በቃ መድኃኒቱን በሰዓት በሰዓት የሚሰጠው የሆነ እንትን አስቀምጡልን። ከዛ ውጭ ግን ይሄ እንደዚህ በዚህ ደረጃ መጽሐፍ ቅዱስን ያውም የእኛ እምነት የሆነውን የፈጣሪ ቃል የምንለውን እንደዚህ አዋርዶ ሲናገር ቁጭ ብለው ሰገጤዎች ያዩታል፣ ፎሎ ያደርጉታል። እሱ ምን ያደርግ እሱ እኮ አይደለም ጥፋተኛ ጥፋቱማ እኛ ጋር ነው ያለው። እኮ ለምን እንደዚህ አይነት ቆረቆ እንዳ እብድ እብድ የሚጫወተውን አንድ የሆነ ሶስት ጥፊ አንድ ሶስት ጠረባ ብትሰጠው ወደ ቀልቡ ይመለስ ነበር። በትክክል ጫማውን አድርጎ ዱላን ይዞ እንዲህ መሄዱን ያቆምና እንደ ወጣት ስነ ሥርዓት ይዞ በቃ ካላስ ግን ምንድን ነው አሁን። ሆይ ሆይ ታበዛለት፣ በቃ ጭብጨባ በዛለት። ምድረ ሰገጤ የሚዲያ ሰው የምንላቸውም ዝም ብለው እውቅና ውስጥ የገቡ ብቻ ይመጡና ከእሱ ጋር ላይ ብለው የገብተው እንዲህ ብሎ ይመጣሉ እኔ ፍቅሪ ዝምን ተከትያለሁ፣ ምናምን አባቴ አየህ እያስረገጥክ የራስህን ሃይማኖት። ግን እሱ ደግሞ እብድብድ የሚጫወተው ጋር እብድብድ ትጫወታለ። እያንዳንድ ጌታ ኢየሱስ ግን እንደሚወድ እንዳትረሳ። እውነቴን ነው፣ እውነቴን ነው። በነገራችን ላይ ፍቅር ሲዝም ሃይማኖት ምድር ስትፈጠር ጀምሮ እኛ ጋር አዳሚዋን ብሎ አይደለም ጀምረው የራሱ አካሄዳለሁ ስናያችሁ ግን እውቅና ውስጥ ገብታችኋል። ፎሯችሁ ሲታይ ትልቅ ነው። አያችሁ፣ ረበስ ማመኔ እኮ እኔ በአሁን ዘመን እኔ እውነቴን ነው የምላችሁ። በቃ ታዋቂ ለመሆን በቃ የሆነ በቃ ሰገጤ መሆን ብቻ ነው በቃ፣ ደነዝ ደደብ መሀይም መሆን ብቻ ነው በቂ ነው። በቃ አለቀ። ስንት ነገር ሲል እኮ እየሰማ ነው። እኔ ከመናገር ወደኋላ አላልኩም። ዩትብ ላይም ማመጣ ነብዩ ማመድ መጣ ስለ እስልምና በጣም ጥሩ አስተሳሰብ አልነበረኝ ሰው ነበርኩኝ። ገረመኝ በጣም መቶ ምላሴን ገረፈው ምላሴን ሀያ ጊዜ የሚሆን ሲገርፈው ከገረፈኝ በኋላ ብዙ ቀን ምላሴን እንደነዘዘኝ። አንተ አለኝ ገብርኤልን ወደ አንተ ልክ ይላለ እሺ፣ ቤስን ወዳው ተኝቻለሁ። ቀና አደረገኝና ገብርኤል እየበረረ መቶ እህቶቼን በልሜ ተኝተው ነበር። ቀና አደረገኝና አሁን ደግሞ ብሎ ብሎ ደግሞ መጽሐፍ ቅዱስ ላይ መጣ። መጽሐፍ ቅዱስ ማለት ህይወታችን ነው። መጽሐፍ ቅዱስ ማለት ወደ መልካም የሚመራን የህይወት መንገዳችን የህይወት መርሃችን እምነታችን ህይወታችን ነው። በዚህ ደረጃ አንድ እብድ አንድ ግለሰብ መጥቶ በዚህ ደረጃ ላይ እብድ ነኝ አይለኝም። መቼም ይህንን እብድ ነው እንደማትሉኝ እርግጠኛ ነኝ። ለምን ብትሉኝ ቢያንስ እንኳን ቲክቶክ ከፍቶ እንዴ አጠቃቀሙን ያውቃል። ከዛም አልፎ ተርፎ ደግሞ ይህንን ሾርት ሚሞሪ ተብለናል። ኦልሬዲ እኮ በቃ እውነት እኮ ነው። ይህንን ህዝብ እብድ እብድ እየተጫወተ ሙዱን በልቶት በቃ እኔ እብድ ነው ብሎ እንዲያስቡ አድርጎ ይለፋደዳል እያጠፍኩ እያለ ዶሮዎች አሏቸው ብዙ እና አራቱ ዶሮዎች ግን እኔ ጋር መጥተው አንዷ ነቢ ደምሳሽ አለች። ልብስ እያጠብኩ ያለ ዞር ስር፣ የቷ ነች የጠራችኝ? አራቱም ተመሳሳይ ዶሮዎች ናቸው እና የቷ እንደጠራችኝ መለየት አልቻልኩኝም። ዶሮዎቹ ቤተሰቦች ጠሩኝና ከዛ በኋላ የአንዷን ዶሮ እህት በላው ማለት ነው። አንድ የአብይን ቅዱስ አብይ ብዬው ነበር እና ልለው የቻልኩት ብዙ ሰዎች ጠይቀውኛል። ልለው የቻልኩበት ምክንያት ፒኮኳ ነች ቤተመንግስት ያለችው ፒኮክ ቅዱስ አብይ በለው ብላይ ወርቃማ ነቢይ ማለት፣ ሁሉም ነገር ያናግረዋል። ድንጋይም ያናግረኛል፣ በእውነት ግንብ ያናግረኛል። የገዛ ሽንቴ ሽንቴ ራሱ ድምፅ ሊያወጣ ይችላል። በክርስቶስ ሲዛበት ስንት አይተነዋል፣ አደለ እንዴ? ፓስተር የምንላቸው ራሱ አቅርበውት እብድ። እኔ እኮ የሚዲያ ሰዎቹም ደናቁር፣ ደንቆሮች ማንን ለሕይወታችን ለህብረተሰቡ የሚጠቅመውን ሳይሆን በቃ ቆሻሻ ነገር እያመጡ ቆሻሻ ምግባር የሰራውን አምጥተው ሚዲያ ላይ ና እስኪ በቃ ይትሻሙበታል እሱ ጋር ለማቅረብ ለምን በቃ በኢትዮጵያውያን ህዝብ ዘንድ ደግሞ የተፈቀደው እውቅና የሚሰጠው እንደዚህ አይነት ሰው ስለሆነ ማለት ነው። ከዛ ቫይራል ልክ ሲወጣ የሚዲያ ሰዎችም ና እስኪ ይጋብዙታል። ከዛ ቁጭ አድርገው የነሱ እንኳን ውስጣቸው ቁጭ ብለው ውስጣቸው ያለውን ክርስቶስን እምነታቸውን እያሰደቡ ይሳሳቃሉ። ከዛስ ምን እንታነጻለን ከዚህ ሰው? ይሄን ሰው እኮ እስር ቤት ከተ አንድ ሶስት አራቴ ሾርት እንደዚህ የሆነ ብትገርፈው ወደ ቀልቡ ነው የሚመለሰው። አራኔ ኮ ስቀልር ነው ነው የሚለው አራኔ ስቀልር ነው በእውነት እኔ ለመታወቅ እዚህ ቲክቶክ ላይ ያው ሰውም እየጋበዘኝ ምናምን ስለሆነ በቃ እብደቱን ቀጠልኩበት። እኔ ጤነኛ ሁንኩ መስሎኝ ነው በቃ የሚጋብዘኝ። ጤነኛ የምትሏቸው እናንተ እየጋበዙኝ በቃ እኔ ጤነኛነቴን ነው የማውቀው ብሎ ይመሰክራል ራሱ። ምን እናመጣለን? እብድና ጤነኛ መለየት ያቃተው የሚዲያ ሰው ሁሉ እየጋበዘው ያ እንዲህ እንዲህ ብሎ ብሎ ብሎ ይኸው እዚህ ደረጃ ደረሰን። መጽሐፍ ቅዱስን የዚህን ያህል ደረጃ መጽሐፍ ቅዱስ የተረገመ መጽሐፍ ነውና እግዚአብሔር እሳት ውስጥ ይክተተው። ያችሁ ካስተዋላችሁ ግን ሙስሊም እህት ወንድሞቻችን በቲክቶክ ላይ ስንት ስንት ስንት ነገር ደርሰዋል አይደልን?

እንደነዚህ አይነቶቹ ናቸው እንግዲህ መጥተው ቋት ሲደረጉ ተስማምጠረኔ ያኔ ምኳት ፍቼ ነበር ምናምን ነገር። ከዛ ደግሞ ሲወጡ ደግሞ አሁን ሃይማኖቱ ቀረና ክብርን መጣል፣ መሰዳደብ፣ ምናምን ውስጥ ገብተዋል። የእነሱን አይመለከተኝም። መንደሬ ጋር የሚውሉ መንደሬ ነው፣ አለቀ። ቤተሰቧ አይጨነቅበት። ያመሃል አድርሱለት። አንተ እናቴ ደልቶሃል፣ በደህና ጊዜ ያብደሃል። እርስ በርስ እንኳን ከባል ከሚስት ከልጅ ከቤተሰብ ጋር ተፋቅረው ተዋደው ለመኖር ከራሳቸው ጋር ተጣልተው እንዲኖሩ ያደረገ ክፉ መጽሐፍ መጽሐፍ ቅዱስ የተረገመ መጽሐፍ ነውና እግዚአብሔር እሳት ውስጥ ይክተተው ነገር ግን ቢያንስ እንኳን እኛ ክርስቲያኖች ለምንድን ነው ግድ የማይሰጠን ምን ሆነን ነው እንደዚህ ራሳችንን ትተን በቃ ከራስ የምን አገባኝነት መንፈስ ለምን ወረሰን የሰው ዘር የሆነ ሁሉ የሚያምነው መጽሐፍ ቅዱስ ነው። በግለሰብ ደረጃ አይደለም እየተሰደበ ያለው እኮ የጌታ ቃል ነው ብለን የምናስበውን ነው እኮ እሱ። እንደ ቀልድ አድርጎ በቃ ላይ ብላይ ገብቶ መቃጠል አለበት፣ እንዲህ መሆን አለበት። ከዛ ነገ ደግሞ ትስቁለታላችሁ። ነገ ደግሞ እያቃጠለ ይመጣል ወይ እየቀደደ። አሁን እኮ እያቃጠለና እየቀደደ ተውትና፣ አንድ አላ አፈር ምናምን የሚበላ የሆነ የአፈር ገንፎ የሆነ አንድ አግድ ማደግ መጽሐፍ ቅዱስ እንዲህ የመጨቃ የሚበላይ ነበረ። እሱም ይኸው ተሳቀ ምናምን ጭራሽ አደለም፣ ሊጠየቅ አደለም፣ እስር ቤት ሊገባ አደለም፣ በሰራው ልክ ሊቀጣ ይቅርና፣ የሚዲያ ሰዎች እየተሯሯጡ በየዩቲዩቡ በየምኑ ሲያቀርቡት እያየን ነበር። እስኪ ብላ እስኪ ምናምን እንደው ቀደድም መጽሐፍ ቅዱስ እስኪ ቀደ ብላ ለማለታቸው ያው ሚዲያ ላይ ሰው ምን ይለኛል ብለው እንጂ ያደርጉታል። አሁን በዚህን ሰዓት የሚዲያ ሰዎች ሆድ እንጂ ጭንቅላት የላቸው ገባችሁ። ከዚያ አማራጭ ውጭ ምንም ነገር የሚያስቡት ነገር የለም። ሆድ የለም። ይሄ ባዶ ነው። ምንም ይምጣ ምንም፣ ሃይማኖቴ ነው ይሰደብ፣ እግዚአብሔር ነው ይሰደብ፣ ክርስቶስ ነው ይሰደብ፣ ሙሄም ዋናው ነገር ምንድን ነው? ገንዘብ ያምጣልኝ፣ ሰብስክራይብ ያምጣልኝ፣ ገቢ ያምጣልኝ። አባቴ ለምድራዊ ህይወት ብለ እውነቱ ትልቅ እንደ ፍቅር ሲዝም ሃይማኖት በጣም እኛ በሾች ደስ የሚለው ነገር ምንዶ ታውቃላችሁ። የሚያሳዝነው ነገርም ልክ ስንከፋ ነው ቤተ ክርስቲያንም ልክ ስንከፋ ነው። መዝሙርም ልክ ስንከፋ ነው። ፈጣሪም ትዝም ይላል። ከዛ ውጭ ግን ጤና ሙሉ ጤና ትንሽ ጤና እኮ ነው ተውት። ሌላ ነገር አይሰጠን እኮ ጤና ነገር ሲሰጠን ትንሽ እምቡርምቡር ያለኛ ሰው የለም። አይለኛ ነኝ ምናም። ልክ ስንያዝ ግን ስብርብርብ። ጌታ ሆይ እባክህ ማረኝ። እባክ ይሄ ጌታ ወይም ማረኝ የምትልበት ዛሬ ባትል ጤናና፣ የተሻለ የሆነ ነገር ምድራዊ ነገር፣ እቺ ኮንትራት ለሆነችበት ዓለም ላይ ለምትኖርባት ደስታ ለስጋዊ፣ ይሄ አፈር ለሚበላው ስጋ ደስታ ብለህ ፈጣሪ ለሳትከው ሳይሆን እንደው ፈጣሪ አለ አለ እንኳን የምትሉ ሰዎች በዚህ ደረጃ እዛ ኢትዮጵያ ውስጥ ቁጭ ብሎ እንደዚህ መጽሐፍ ቅዱስ ይሄ የማይረባ እንዲያንቋሸሸ መሳደብ ማለት እኮ ይሄ ኧረ፣ ተው እንዴ! እንንቃን እንጂ ጎበዝ። እስከ መቼ እንደዚህ ሰግጠን እንችሏለን? እንደነዚህ ሰገጤ ወደ እብድነ አደለም በፖሊስ ታስይዘውና እብድነ አደለም አይደለውም ካለንክ ወደ እስር ለምን ይሄ የሚያስጠይቅ ድርጊትን ያደረከው? አይ እብድ ነኝ ካለ ደግሞ ወደ አማኑኤል ወስደ ከተ መድኃኒቱን እንዲከታተል ማድረግ እንጂ ምንድነው ዝም ያስባለንኛ? ወይ ይሁን ብቻ እሺ። እናንተ ምን ትላላችሁ? ይህንን ነገር ብቻ ነው የማወቅ የምፈልገው። እናንተ ምን ተሰማችሁ ይህንን ስሰሙ ው በዚህ መልኩን ያለው አመሰግናለሁ። እናንተም እንግዲህ ይሰማችሁና ኢትዮጵያ ያላችሁ ትምህርት አሰጡት አለቀ። መጽሐፍ ቅዱስ የተረገመ መጽሐፍ ነውና እግዚአብሔር እሳት ውስጥ ይክተተው። ጌታ ኢየሱስ ግን እንደሚወድ እንዳትረሳ። እውነቴን ነው። እውነቴን ነው። ኢየሱስ ክርስቶስ ሞትን አሸንፎ በሶስተኛው ቀን ተነስቷል። እየተነሳም